አሰላሙ ዓለይኩም ወራሕመቱላህ ወበረካቱ። እስኪ እነዚህ ቄቦች እንግዲህ አላህ ሂዳ ይስጣቸው። የእነሱን ማስታወቂያ ከበርጫ ጋር ረጉትና እስከ አይተን እንመለስ፣ መልስ እንሰጣቸው አለና እያላ ልምስ በቃ ልሸጣላቸው

እሺ ወንድመን ወንድሞቼ እና እህቶቼ፣ ቅድሚያ እንደተመለከትናቸው እንግዲህ እነዚህ ሴቶች አንዷ ሙታ ሐጂ ባናት፣ ማሻአላ ሒጃቧ ደስ ይላል። መኒቃቧን በዛው ቀጥይበት። እነዛ ግን የተገላለጹ ናቸው። ለዛም በጣም እየቀበጡ ምን እያሉ ነው ያሉና አደብ እንዲይዙ እንዲተቀባብተው ተኩለውም ቅንድብ የተቀነደቡ ይመስላሉ። አላኩል ሐል ይህ ሁሉ ሩጫ የውሉ ሁሉ የበርጫ ሩጫ፣ ይህንን ልብስ ለመሸጫ ነው፣ ልብስ የመሸጫ ወላሂ። ብትፈልጉ ማስታወቂያ መስራት ትችላለሁ እኔ፣ በዜማ አድርጌ እንደውም አሳምሬ። ስለዚህ በርጫ በርጫ ሲባል ለበርጫ ነው የተገጠመ። ይሄ ለማንም አይሆንም። በቃ እናንተ እንደምትሉት በርጫ በርጫ ብላችሁ አንድ ኮት ቢጫ ቢጫ ኮት አሳያችሁ ቢጫ እና ኢንሻአላህ አድራሻችሁ ንገሩና ማስታወቂያም እንሰራ እንችላለን። ልብሱም ልገዛ ይችላለሁ። ለሆነ ኢንሻአላህ ልብስ አስተዋውቁ፣ በቃ የልብስ ከሆነ ልብስ። አሁን በርጫ በርጫ እያላችሁ በይበልጥ እናንተ እየተዋረዳችሁ እየቀለላችሁ ነው። ስራው ቫይራል ወጥተዋል። ማሻአላህ የሚገነዘበው ተገንዝቦታል። አሁን ስለ በርጫ በዛ ላይ ሰክረው ልብስ ያሰክራል። ይህንን ልብስ ግዙ እንዲህ አላቸው ብለን። ምግብ ቤትም የድርጅቶቻችሁም ለማስታወቂያ ከፈለጋችሁ እኔ አለሁላችሁ በሚያምሩ ሁኔታ ማለት ነው፣ በደመቀ ባሸበረቀ መስራት ይችላሉ። ስጋ ቤቶች፣ ሱቅ፣ እናንተ ቡቲኮች፣ የሐላል ቡቲኮች በተለይ የወንድ ምናምን የሚሸጥባቸው ወይም የኒቃብ አባያ ሰፋፊ የሚሸጥባቸውም ያደርጋሉ። ለሐራም ግን አልሰራም። ለጫት ለበርጫ ማስታወቂያ አይደለም ይሄ። ይሄ ማስታወቂያው ለምንድን ነው? ወጣቱ ክፍል ካለበት የደነዘዘበት ወጥቶ ወደ ጦሩ እንዲገባ ነው ማስታወቂያ። አማርኛ አታውቁም ማለት ነው። በርጫ በርጫ ያደርግሃል ነጭናጫ ሲባል ልምከራችሁ፣ ሶስት ነገሮች አሉ። ቤት ውስጥ ወንድማችሁ አባታችሁም ሊሆን ይችላል ወንድማችሁም፣ አክስታችሁ ከናንተ አብሮ የሚኖር የሚቅም ካለ ትቀርጹስና እሱ እየቃመ እያለ አልጫ ሰርተሽ ይሻላላል ልጫምጪ። ወላሂ ብዙ ፎሎወር ታገኛለህ። ጥሩ ነው። አጅርም ታገኛላችሁ። ምክንያቱም መጥፎ ነገር አላስፋፋንም። ማኛ መልእክት ከመልእክት ጋር ሄዱ ምላችሁ። ለዚህ ነው ምክንያቱም ለኔ፣ ለማንም ለልክስክስነት አይመችም። እናንተ አሁን ተልከሰከሳችሁ አይደል? ይሄ መልከስከስ፣ መቀባባት ምናምን ይሄ ከዚህ ጋር የለም። የብርጫ ውጤት ኮ ነው ይሄ። መርቅና ምን ብላ ምናምን ትወጣጠራለች። ይሄን አርጋ ይሄን አርጋችሁ ትወጣላችሁ። እናንተ ነገ ትዳር ፈላጊ ይመጣል እኮ። ልብሳችሁን፣ ስራችሁን ሽጡ። አደብ አድርጋችሁ ሽጡ። አልሸጥ ካላችሁ ደግሞ በበርጫ ይሸጥ። የሰው መጫዎቻ ነው የምትሆኑ፣ መጥፎ ነው። ስለዚህ አደብ ያዙ ነው አንድ እና አንድ። ከዘመዶቻችሁ የሚቅም ካለ ከበርጫ ይሻላል። አልጫ ከገለምሶ ይሻላል፣ በሶ አያችሁ፣ ከወንዶ ይሻላል። ማንጎና አቮካዶ ሰርተሽ ታቀርብለታለሽ። እሱ ወይም ሰዎች ሰብሰብ ብለው ለሱ ሲመክሩት በዚህ ጋር ብዙዋቸው። ሁለተኛ ደግሞ መጥሪያ አለ፣ መጥሪያው አለ። ኮዱ ልክ የላችሁ አሉ እዛ ጋር ኮዱን ወደ ስምንት ሃያ ሁለት አርጋችሁ በዛ መጥራት። በቃ ትምህርት ነው። የኔ ነገር አስተማሪ ነው እንጂ ለልክስክስነት፣ ለዱርየነት፣ ለአጓጉል ዳንሶች፣ ለሐራም ጭፈራ ቤቶች አይሆንም። የኔ ብታረጉትም በምንም ተአምር አይሆንም ነው መልእክቱ። ሌላ እኮ ነው መልእክቱ፣ ሌላ የናንተ አክሽን፣ ሌላ እኔ ያሳየሁት የሰራሁት ያለው ኦሪጅናል ኦሪጅናሉ ቪዲዮስ ክዩት እንዴት አርጌ እንደሰራሁት አልሐምዱሊላህ። ስለዚህ ጫት መረገጥ ነው ያለበት። እስኪ ጫት በርጫ በርጫ እያልኩ እየረገጥኩት ነው የተነሳሁት እና እስኪ ኮቱን መሬት ላይ ርገጡት። እስኪ ያቹ ጥሩ ሀሳብ ነው፣ ርገጡት እስኪ። የያዛችሁት ኮት የያዛችሁት ሱፍ መሬት ላይ ርገጡት። ማን ማን እንትን ይላቸዋል? አይሆንም ነው በቃ አይሄድም። ስለዚህ አትቅለሉ። ቶ በታድርጉ ለፎሎወር ምናምን ብላችሁ እንትን በወረደው በቃ ቪዲዮ የኔ አምጥታችሁ የኔ እያሳያችሁ መሆን አለበት ነው እኔ የምለው የኔ እያሳያችሁ ሁለተኛ ከበርጫ ጋር ተነዘነት በርጫ አለ አይደል? እሱ የሚቆሙ ካሉ ከበርጫ ይሻላል። አልጫ ከገለምሶ ይሻላል። በሶ ከወንዶ ይሻላል። መንጉና እኮ አለ። ወል ሹክራና እንደዚህ በሉ። እሺ ጨርሰናል። ሼር አድርጉልኝ። ወሰላም አለይኩም ወራህመቱላህ ወበረካቱ። አላህ ይዳይ ስጣች ጥራጉት። ይሄ እና ማስታወቂያ ማሰራት የምትፈልጉ አብሽሩ፣ እሰራላችኋለሁ ባላችሁበት። ባማረ ባሸበረቀ በደመቀ እንሰራለን እና እህቶች፣ አሁን እናንተ ለነገ ትዳር ትደርሳላችሁ። በዚህ ለመላከፍ ታምራላችሁ። ሰው የሚላችሁ አሁን ስለ ልብስ አይደለም፣ እንዲያውም እያቀለላችሁት ነው። ድርጅት የምትሸጡትን ቡቲክ ያቀለለ እያረከሳችሁት ነው። በምን እዛ ጋር ኮመንት በሚገቡ ነው። ታምሪ ያለች ቆንጆ ነች ምናምነች ምናምነች ነው። ስለዚህ እዛ ጋር በርጫ ከአንቺ ጋር ተቀምጬ እንትን ላረክ እያለ ይለክፍሻል። የኔ ቪዲዮ ብታመጪው ትምህርት የኔ ባስተማርኩት በተውሒድ ግን